የወሎ ልማዳዊ ዳኝነት አንድ ሰው በእጁ ነፍስ ቢጠፋበት የገዳይ ቤተሰብ አበጋሮች ጋር ሄድና አበጋር ሰዴ አረብ ይሏቸዋል። በእጃችን ነፍስ ጠፍቷል ያስታርቁን። አበጋሮቹ ንቅል ብለው ድንኳናቸውን ጎጇቸውን ሟች ቤተሰብ ፊት ለፊት ይተክላሉ። ከዚያስ የሟች ቤተሰብ አንጀት እስኪራራ ድረስ ያ ሟች የሚያከብራቸው ሰዎች እየፈለጉ እንዲታ እንትን ይላሉ። ምልጃ ዝናብ ቢፈራረቅ ፀሐይ ቢፈራረቅ ንቅንቅ የለም ከዛ ቦታ ሰባት ቀን አስር ቀን ሃያ ቀን ሊፈጅ ይችላል። ቁጭ ብለው ቡና እየጠጡ ጫታቸውን እየቃሙ እስኪታረቁቻ አለሁ የሚጠብቁት ሰፈርተኛን ያስታረቃሉ። ሌባ ካለ ይሸመገላሉ። ከዛስ የሟች ቤተሰብ አንጀት ሲራራ ገዳይ ከጫካ ከተደበቀበት ይወጣል። ሲወጣ ተጎሳቁሎ እንዲመጣ ይደረጋል። የኛ ልጅ ሞቶ አማረበት እንዳይባል። ከዛስ መሳሪያውን እንዲራመድ ይደረጋል። ይቅርታ እንዲጠይቅ ይደረጋል። አብረው እንዲበሉ ይደረጋል። እዛው ከሌላ ቦታ የሚለየው ምን ምንድን ነው መሰላቸው? በዛሬው ዕለት ብለው ቃለ ጉባኤ ይይዛሉ። አቶ ገሌ ገሌን ገሎት፣ እንዲህ እንዲህ፣ እኛ ሽማግሌዎች 30 ሺህ ብር ቀጣን። ምክንያቱም ድንገት በተፈጠረ ጠብ ስለሆነ፣ መንግሥት ይሄ ቅጣት ያንሰዋል ብሎ ካመነ በጎደለው እንዲሞላ ገዳዩን ከሟች ቤተሰብ ጋር አያይዘን ልከናል፣ ይሉና ወረቀት ጽፈው አያይዘው ሁለት ሰዎች ተያይዘው ፖሊስ። ጠባይ አይገርምም? አሁን ዘመናዊ ትምህርት ይሄን አልሰጠንም። ባህላዊ ነገር ግን ፍትህ ይሰ ፍትህና ፍርድ ልዩነት አለው። ፍትህ የአገር ቤት ዳኝነት እርቅንም ይጨምራል። በቃ ከዛ በኋላ ትሳሳቃለህ፣ ትጫወታለህ። ከፍተኛው ፍርድ ቤት የሚወስናቸው ውሳኔዎች ግን ከህብረተሰቡ ጋር እንዴት እንደምትቀላቀል አይነግራል። እዛው ካበጋሮች ጋር ቁጭ ብለን እኛ ፖሊስ ሁለት ሰው ይዞ መጣ ፖሊስ። የገበያ ቀን አበጋር ጋር አላቸው፣ አቤት እነዚህ ገበያተኞች አስቸገሩ። እቺ እሷን ፈነከተቻት፣ ሀምሳ ብር ወሰደችብኝ ብላ፣ እቺ ደግሞ አልወሰድኩም አለች። ረብሻ ተነሳ። በእነሱ የተነሳ እኮ ገበያው ታወከ። ብንጠይቅ ምናምን ልንጠፋ አለ፣ ፖሊሱ እኮ ነው። ከዛ እሺ አሉ። በሉ እንግዲህ እርስዎ ያስታርቁ፣ የገበያ ቀን ነው ዛሬ፣ ስራ ይበዛብናል፣ መሄዴ ነው አለና ሄደ። ፖሊስ ጠባይ አይደለም፣ ወሰዳቸው ዛም ቁጭ አለኝ። ስምሽ ማን ነው? መሪያም። መርያም፣ አንቺስ? አሊማ። መርያም፣ ለምን ፈነከትሽት? ደም በደም ሆናለች። አሊማ፣ ለምን ፈነከትሽት? ሀምሳ ብር ወስዳብኝ። እንደወሰደችብሽ ብሽ እንዴት አብቁሽ? አስቀመጥኩት፣ ዞር ስል የለም። ስጠይቃት ካደቺ። አሊማ፣ ወስደሻል። አበጋር፣ እርሶ ፊት ተቆሙ፣ አይዋሽ። ለምን ወሰድሽባት? ልጄ ታማብኝ ከነጋ፣ ምንም አልሸጥኩ። አይ ሲሞሰድሽ ልክ አይደለም። አንቺ ሀያ5ስት ብር ምረት አድርጊላት፣ ልጅ ታማባታል። 25 ብሩን እኔ ልክፈል ሲሉ ረ እኔ እንዴት ተርሶ ብር ቀበላለሁ? ለት በሉት አረቁ አረቁ። ተያይዘው ሲወጡ ተከተልኳቸው። ሲወጣ ደጅ ላይ ፈንካቿ የዛችን ፀጉር እያጠበቻት፣ በጣም የተለየ ነው ባህላችን ውስጥ የምናገኛቸው ነገሮች ናቸው።